ሰላም ጤና ይስጥልን። የኢትዮ አድቨርት ዩቲብ ተከታታዮቻችን በሙሉ ዛሬ ደግሞ ከሀያቶተን ወደ ጎሮ አካባቢ ነው የምንገኘው። ጎሮ ማለት ለገርጂ ለቦሌ ቅርብ የሆነ አካባቢ ነው፣ እንዲሁም ለኤክስፕረስ ዌይ ቅርብ የሆነ ሰፈር ነው ማለት ነው። ቤቱን የምናገኘው በጣም አሪፍ ቦታ ላይ ሁለት መቶ ሰላሳ ካሬ ሜትር ላይ ነው የምናገኘው። በጣም የሚያምር ጽብት ያለ ቪላ ቤት ነው ማለት ነው። እንደምትመለከቱት በጣም ሰፊ የሆነ የመኪና ማቆሚያ ነው። በትንሹ ሶስት መኪና ማቆም የሚችል ሰፊ የሆነ ግቢ ያለው ማለት ነው። በጣም በሚያምር በአምቦ ድንጋይ ነው የተሰራው። ውጭም ውስጡን ደግሞ ያለውን እናያለን። ፕላስ ደግሞ ሩፉም ደግሞ ከፍ ያለ ነው። ይሄ ደግሞ ብዙ ጊዜ ለአየር ለውስጥ ለሙቀት ምናምን በጣም ጥሩ ነው። ውጭም የጠቀሙት እንደምትመለከቱት፣ ጌት በሩም ኦሪጂናል ሆነ ትልቅ ፈርኒሽድ የሆነ አሪፍ በር ነው ማለት ነው። ውስጥ ያለውን ደግሞ እንካተላለን ከኛ ገቢ ተመልካቻችን ይሄ በጣም ረዘም ስለሚል ሳሎኑ፣ ካስፈለገ እዚህ ጋር እንደ ኦፕን ኪችን አድርገን መጠቀም እንችላለን ማለት ነው። ወደ ቀጣይ ክፍል ስንገባ ደግሞ ሜን ቤድሩም ነው የምናገኘው። ሜን ቤድሩሙ እንደምትመለከቱት ሰፋ ያለ አሪፍ የሆነ መጠነኛ በጣም ቆንጆ የሆነ መኝታ ቤት ነው ማለት ነው። እንደምትመለከቱት አሪፍ ኳሊቲ በሚያምር ከለር የሚያምር ቁምሳጥን አለው ማለት ነው። በጣም ቆንጆ ነው። ከረሩንም በጣም ላይ ወደጅ አለው በጣም ነው የሚያምረው። በዚህ ውስጥ ደግሞ በቁም ሳጥን ውስጥ ስናልፍ ደግሞ የምናገኘው እራሱ ነው የቻለ ተለቅ ያለ በሻወር ቤት ገንዳ ያለው ባዙሩ የተገጠመለት የሚያምር ቆንጆ አለ ማለት ነው። በደንብ እንግዲህ ይሄ ሻወር ቤቱ ይሄን ይመስላል ማለት ነው ተመልካቾቻችን ቀጣይ ደግሞ ወደ ሁለተኛ መኝታ ቤት ነው የምንሄደው። እንደምትመለከቱት እዚህ ጋር በጣም ሰፊ የሆነ ኮሪደር አለን ማለት ነው። ወደ ሁለተኛ መኝታ ቤት ስንሄድ የልጆች ወሬ እንግዳ መካከል ሊሆን የሚችል መጠነኛ መኝታ ቤት አለው ማለት ነው። እንዲሁም ራሱን የቻለ ቁምሳጥን የተገጠመለት ነው። ወደ ቀጣይ መኝታ ቤት ስንሄድ ደግሞ እዚህ ጋር ሁለተኛ መኝታ ቤት እንደዚሁም ለልጆች የሚሆን መጠነኛ የሆነ መኝታ ቤት እናገኛለን ማለት ነው። እንደዚሁም አሁን ደግሞ ወደ ሶስተኛ መኝታ ቤት ነው የምንሄደው ማለት ነው። ሶስተኛ መኝታ ቤት እንደልኳቸው መጠነኛ የሆነ መኝታ ቤት አለው ማለት ነው። ቁምሳጥን ሁሉ መኝታ ቤቶች ቁምሳጥን የተገጠመላቸው ናቸው ማለት ነው። ሰው እዚጋ የምናገኘው ሻወርና ሽንት ቤት የሜን የሶስቱ መኝታ እዚ ጋ የሜን ሻወርና ሽንት ቤት አላቸው ማለት ነው። ወደ ቀጣይ ደግሞ የምናገኘው ቀጣይ ደግሞ የምናገኘው እዚ ጋ ኦፕን ኪችን ነው የምናገኘው ማለት ነው። ኦፕን ኪችን ነው እንደምትመለከቱት፣ ቆንጆ የሚያምር በጥሩነት የተሰራ ጂፕሰም ቦርድ የተገጠመለት የሚያምር ነው ማለት ነው። አሪፍ የሆነ በሙሉ ሴራሚክ የተጠናቀቀለት እናገኛለን ማለት ነው። ከሱ ቀጥሎ ደግሞ እዚህ ጋር ለሰራተኛ የሚሆን ወይም ደግሞ ለሚያለፍልን ማገልግሎት የምንጠቀምችልበት ሰፈሬች ውጭ አንድ ክፍል ሰርቪስ ላይ እናገኛለን ማለት ነው። እንዲሁም እዚ ጋ የምናገኛለን ሌላ እንደዚሁ አራተኛ ሰርቪሱ ላይ ኦልሬዲ ሁለት ክፍል ባዶ ክፍል እናገኛለን ከነ ሜን ኪችኑ ማለት ነው። ይሄን ይመስላል ተመልካቾችን። ይሄን የምናገኘው እንደነገርኳችሁ ጎሮ ነው። በዚህ በኩል የውጪ የሰራተኛ እንደነገርኳችሁ እዚህ ጋር ሽንት ቤት ሻወር አለው ማለት ነው። እና ተመልካቻችን እንደነገርኳችሁ ይሄን ቤት የምናገኘው ወደ ጎሮ አካባቢ ነው። ዋጋውም የሚባለው 12 ሚሊዮን ነው የሚባለው። ድርድር ያለው ቀድሞ መደራደር ይቻላል፣ በባንክ ቤት መግዛት ይቻላል ማለት ነው። እንደነገርኳችሁ ካሬሜትሩ 230 ካሬሜትር ያን የሚገኘው በጣም ነው የሚያምሩ ሰፊ ቤት ነው። ስለዚህ ለበለጠ መረጃ ለበለጠ መረጃ ደግሞ እስክሪኑ ላይ በምትመለከሱ ቁጥር ደውላችሁ ልታገኙ እንችላላችሁ። እንዲሁም ደግሞ ኢንስታግራማችን ላይ ቀን በቀን የምንለቃቸው ቤቶች ስለሚኖሩ ይኖሩ የኢንስታግራም ፔጃችን ላይ ፎሎ እንድታደርጉና እዚያ ላይም ኢንፎርሜሽን እንድትካተሉ እንላለን። እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችን እንደማትርሱ እናመሰግናለን። መልካም ጊዜ።